ወድ ቤተሰቦች በምን ጀምራ ደረጃ እንኳን ደርስ አላቸው። ግን የሩታ የከቶች ማለት ነው። ብዙ ብዙ ብዙ ሰው አብዛኛው ሰው ሩታ ናፍቃን አለች ምን ይሻለን ምናምን። እውነት ነው። ወላሂኒ ላብ ነው ሚዲያው ልታው ነው ስትሉ ነበራቸው። ስለመጣች በጣም ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ቤተሰቦቼ፣ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝ ተረፍረፊ ይበልልኝ። ያን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ብያረጋችሁ። ቤተሰቡ ነው እንግዲህ ትናንትና፣ እኔ በጣም ደስ ብሎኛል። ቪዲዮ አልሰራውም አጋጣሚ ሆኖ በጣም ተናድጄ ማለት ነው ሩታ ስላልመጣች ማለት ነው አብረሽን ሌላ ቦታ ሳይሆን በስሜታዊ ሆኜ ሌላ ቪዲዮ ሰርቼ ነበር። ጀስት ሼር እንዳረኩት ደግሞ ነብሯ ብቅ ለምን አትልም? ከዛ እኔ የት ልግባ? ምን ይሻለኝ? ለማንኛውም የእኔ ነብር፣ የእኔ ጀግና፣ ምንም አይደለም ነገ ብቅላለሁ በማለት አለፍያት አለው ማለት ነው። እና በጣም ነው ደስ ብሎኛል ማለት ነው። በነገራችን ላይ ማለት ነው እውነት ትላንት ነገረኝ ነገር ቢኖር ያው ቪዲዮ ብራንክ ነው፣ ደስ የሚል ብራንክ ነው ማለት ነው። ተናግራለች ሩቲ ሀብቴ ማለት ነው። ነገር ግን እናንተ ከቤቱ ነው እንደ ሚስማርት ቤተሰቡ ሁሉ ሚስማርት ነው። እውነት እኔ የተገረምኩበት ነገር ቢኖር የሩታ እናት ናቸው ማለት ነው። በዚሁ አጋጣሚ አደራ አደራ ለሩታ እናት ማለት ዩቱብ ይከፈትላቸው። እውነት እኔ ሞር አላቅም እንደ ሩታ እናት ማለት ነው። እና ብርድ ይነካሻል ምናምን ብርድ ይመታሻል። ድሮ እኮ ቀዳዳ ነበረ ምን የሚከደነው ምናምን ስትላት ሩታ ደሞ ምንድነው ቀዳዳ ስትላት፣ በቃ ቀዳዳ ጎግል ፈልጌ በጎግል ቀዳዳ ምን እንደሆነ ቸርች አረጋለሁ ሲሉ በጣም ነው የገረሙኝ። እውነት በጣም ነው የገረሙኝ። እኔ ራሱ አንዳንድ ነገር ስፈልግ ማለት ነው ቸርች ለማድረግ እንዴት እንደምቸገር ማለት ነው። እና ከመቸገር ያነ የተነሳ ብዙም ጊዜ አላረግም ማለት ነው የምፈልገው ነገር ማለት ችላ አርጌው ነው የምዞነው ማለት ነው። በነገራችን ላይ ጎግል ላይ እውነታቸው ነው የሩታናት ማለት ነው ሁሉ ነገር የፈለጋችሁ ነገር ቸርች ታርጋላችሁ ማለት ነው። እኔ አንዳንዴ ማለት በጣም ቤት ውስጥ በዚሁ አጋጣሚ ልንገራችሁ እና የሆነ ሴትዮዋ ቀጻፊልኝ ምናምን ነገር አስቤዛ ነገር ስትለኝ በጣም ይደብረኛል ድምጽ ለመላክ ማለት ነው ከዛ እኔ በአማርኛ የጻፈውና ወደ አረብኛ ልገለብጥላት ሲሄድ እንዴት እንደምቸገር ማለት ነው። እና በጣም ነው እየገረሙኝ ማለት ነው። እውነቴ ነው ምላችሁ ሳላደንቃቸው አላልፍም። የሩታም ጨዋታ እንዳለ ሆኖ የሩታ እናት ግን እውነቴ ነው ምላችሁ በጣም ጎበዝ ናቸው። ማሻላ፣ ተባረክላህ ማን ብያለው። እና ሲቀጥል ደግሞ ሩቲን እንዴት አያቻት ቤተሰብ ማለት ነው። የእኔ አበባ እናንተ የወለደች እኳ ትመስለ ብስምላ እንዲ ነው በቃ ጀግና ሴት ያየሁት በሩታ ነው። እውነቴ ነው የምላችሁ አንዳት ልፍስፍስ የሚሉ ሴቶች አይቻለሁ፣ እውነት በእኔ በራሴ ባህቴ አይቻለው ማለት ነው። አንድ ወር ድረስ እናቴን ስቃይዋን ስታበላ ግን ሩታ ማሻ አላህ ተባረክ፣ ረህማን ራን ላይ ጨምርልሽ። እንደውም እና በጣም ታምራለች፣ ውብ ናት። እና በዚሁ አጋጣሚ ሩታ ለምንድን ነው እንደዚህ አብዝተሽ ብዝት ታድገሽ ዩቲዩብሽ ላይ መታመጫት የምትሉኝ? እውነቴ ነው ሙላችሁ። ብዝት ስትል ደስ ይለኛል ማለት ነው። ለምን እንደሆነ አላውቅም። አንድ ሁለት ፍሪ ምናምን ሆና ቪዲዮ ልሰራበት አልፈልግም፣ እንደውም ካልቸወከልኩ በስተቀር ማለት ነው። ሚዲያ ሙልት ብትልልኝ በጣም ደስ ይለኛል ማለት ነው። እና ለዛ ነው እንግዲህ ደስ ይላችኋል ብዬ ተስፋ አደረጋለሁ። ይገባታል አደል? ቤተሰብ በጣም ከምንም በላይ ይገባታል። ጠንካራ ልጅ ናት እና ብዙዎቹ ደግሞ አራስናት ሩታ ማረፍ አለባት ምናምን እያላችሁ ነው ማለት ነው። አው ማረፍ አለባት እናውቃለን። ነገር ግን ከእሷ ማረፉ የበለጠ ደግሞ ብዙ ልጆች እውነት ለመናገር በጣም የሚያለቅሱ ሁሉ አሉ ማለት ነው። ሩታ እና ፈቀችን ምናምን ነገር እያሉ ማለት ነው። እኔ እንደኔ የሆነ ነገር እንደው በሌላ ዩቱብ ቻናል ምናምን በቃ እየነገዱባት ሳይሆን በራሷ ቤት ቀን በቀን ብትመጣልኝ ደስታዬን አልችልም። ደስታዬን እውነቴ ነው ምላችሁ። ምክንያቱም በጣም የሚወዷትና የሚያከብሯት ቦታ የሚሰጧት በዛም ላይ ደግሞ ዩቱቧን ደግሞ በጣም የሚደክሙለት ልጆች አሉ። እውነቴ ነው ምላችሁ። ስለ ዩቱቧም ደግሞ ማሰብ አለብን። ምክንያቱም አንድ ዩቱብ ቪዲዮ ካልተለቀቀበት የሆነ ነገር ካልሆነ እየዋለ እያደረ እየሞተ ነው የሚመጣው ማለት ነው። እኔ የሚያሳዝኑኝ ደግሞ የሩታ እህቶች ናቸው ማለት ነው። እና እውነት እንዳይመስላችሁ ይሄ ዝም ብሎ ምናምን ነገር የሚጨምረው ሰብስክራይባው ቪዋ ስንት እህቶቼ እየደከሙ ሼር እያረጉ ኮቢል እያረጉ በቃ ብዙ ነገር ጥረት እውነት አንዳንዴ አለን። ብዙዋችን ሩታ ላፋችን የምንወዳት የምናደንቃት ነገር ግን ሆነ ብሎ ስለ እሷ የሚያስጨንቃቸው ስለ እሷ የሚያስቡ በቃ ሩታዬ ብለው የራሳቸውን ሀሳብ ትተው ለሩታ የሚኖሩት በጣም ጀግና ጀግና እህቶች አሉ አይቻቸዋለው ማለት ነው። እና ያንን ነገር ደግሞ እነሱ የሚከፍሉትን ዋጋ ሩታም ደግሞ በተግባር ማሳየት አለባት፣ ቪዲዮ መልቀቅ አለባት፣ ለእነሱም ስትል ደግሞ መምጣት አለባት። ብቻ ሩታ እረፍት አታርክ፣ አይደለም እለው፣ ረፍት ታርክ እረፍት ማድረግ ይገባታል። ምክንያቱም እንደምታውቁ ዘጠኝ ወር በሙሉ ቆማ ነው ያሳለፈችው፣ አንድ ቀን እረፍት ሳታረግ ስታለቅስ እንባ እንደዛ ስታወርድ ማለት ነው። ነገር ግን አንዳንዴ እራሳችሁም ተጎታችሁ ዋጋ ለሚከፍልላችሁ ሰው እናንተም ደግሞ ዋጋ መስጠት አለባችሁ ብዬ ነው ማስበው ማለት ነው። ምክንያቱም ሩታ ሄደን አክል ጥፍት ሳይሆን በተቻለት አቅም ትንሽ ቪዲዮ ሾርት ቪዲዮ እንኳን ቢሆን የሆነ ነገር ቢሆን እየተጫወተች ራሱ እንደዚህ ደቂቃ ራሱ ሳይበዛ ለእህቶቼ ቢለቀቅላቸው በጣም ደስ ይለኛል ለማለት ፈልጌ ነው ማለት ነው። አይሩታ አራስ ናት እንደዚህ ናት፣ እውነት ነው ምላቸው አራስ መሆኗ ሳይሆን እኛ የሚፈልጋት ስላለ ነው፣ ይህንን ነገር መጠቀም የቻልኩት ማለት ነው። እንግዲህ ትናንትና ሩታዬ በተነጋገረ ባናገራቸው ንግግር ብዙዋችሁ ልትከፉ ትችላለ ለምን ለምን ነገር ግን እውነት ነው ምላችሁ። እኔ ብራንኩ በጣም ነው ደስ እያለኝ ማለት ነው። አንዳንዴ ስታስቡ ሩታ ቤተሰብ እንደሌላት፣ ቤተሰቧ እንደማያስብላት፣ እንደማይጨነቅላት የምታስቡ ሰዎች አላችሁ ማለት ነው ይዋችሁ ሩታ ማለት ቤተሰቧ እንዴት እንደሚጨነቅላት እንዴት እንደሚጠበብላት ማለት ነው። ምክንያቱም እናቴ ራሱ ብለዋል ታናሽ ነሽ የመጨረሻ ነሽ ብዬ አናቴ ላይ ስሰቅልሽ፣ አሁን ጨሞ ጭራሽ አበዛሹ እና ነው ያሏት ማለት ነው። ማዘርዮ ማለት ነው። እና ሩታ ማለት የትም የትም ቦታ ብትሄድ፣ የትም ቦታ ብትገባ ድንቀት ናት፣ ወርቅ ናት። እውነቴ ነው ላችሁ ሁሉም የሚወዳት ሁሉም የሚያደንቃት። ሩታ ሚዲያ ላይ ከሌለች ደግሞ ምንም ነገር ማይጣፍጥ፣ ምንም ነገር ማይሞቅ። ብቻ አላህ ይጠብቃት። ይሄ የሰውን ፍቅር እስከ መቼም ደግሞ አይቀየርባት ለማለት እፈልጋለሁ ማለት ነው እና በዚሁ አጋጣሚ ደግሞ የሩታ እህቶች እውነቴ ነው ላችሁ ሰብርም እያረጋችሁ አንዳንዴ፣ ያው አራስን በመሆኗ ለምንም የምትሉ ካላችሁ ትንሽ እንኳን ብትችሉ ብትናፍቃችሁ እኔ አትናፍቃችሁም አልልም፣ ስለናፍቃችን ነው የምትሉም ካላችሁ፣ ነገር ግን ያው ችግሯን እንረዳት ማለት ነው። ለማንኛውም የሩታ እህቶች እውነት ይለሙላችሁ፣ እናንተ አይነት ሰው እኔ በህይወቴ አይቼ አላቅም። ዩቱብ፣ ማንኛውም ሴት ትመጣለች፣ ሁሉም ይደነቃል፣ ሁሉም ይወደዳል። እኔ እንደ ሩታ ተወዳጅና ድንቅ ልጅ አይቼ በህይወቴ አላቅም። እና ቪዲዮ ላይ መተንተን ሳይሆን እኔ በዚህ ናከል ምን አይነት ፍቅር እንዳላት ምን አይነት ውዴታ እንዳላት ለመናገር ነበረ የምጣውት ማለት ነው። ምክንያቱም ሳምንት ብጠፋ እኔ እንጃ አላውቅም የት እንደምንገባው ማለት ነው። አላ ብቻ ምንም ነገር አይነካት፣ ክፉም አይነካት ደግ ነገር የምመኝላት ለልጅም ደግሞ አላህ ያሳድግላት ትልቅ ደረጃ ደርሶ ደግሞ እናቴ እኔ ለፍተሻል እኔ ደግሞ ላሳረፈሽ የሚላት ላይ ያድርጋት ማለት ነው። ደግሞም ያረጋታል እንሻላ፣ አትጨናቁ። ትግስት ካለ በሁሉም ነገር ይደረሳል። ለሰው ልጅ ግን ዋናው ትግስት ነው፣ ሰብር ነው። ሰብር ከተደረገ እውነቴን ነው የምላችሁ በፈለገ